ወይኔ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ! እኔ እኮ እራስን ታት ይዞኛል፣ የምር በቃ የሚያለቅስ ጉድ ታለሳለች በጎን

ኧረ ተው ተው፣ እናንተ ተስፋ እንቁረጥ። ነሱ እነሱ ስራ ነው የሚሰሩት። ባካቸው ባካቸው፣ ራሳቸው ነው ሙዘ አይ ተራራ እኔ እራሱ እኮ አሞኛል የምር ማውራት ራሱ አይደለ ዛሬ ኮመንት የራሱ የሚስቁ አሉ የሚስቁ ምናምን አሉ እኔ ምን እንደሚያስቃቸው እንኳን አልገባኝም ግን እኔ ስራ ነው ስራ ነው ሌላ ጊዜ ይሄ ሁሉ ቀን ሲሰራ ውስጥ እንደዚህ የተረበሸው አያውቅም ዛሬ ግን በጣም ነው የተረበሸው በጣም ያስጠልቶኛል አላውቅም ደብሮኛል ምን እንደሆነ ብቻ እኔ እንግዲህ ዩቲበሮች እዛ ጋር አጠቃቅን ዩቲበሮች በአንድ አይዲያ

ትኩሳት ራሱ ዞዳ አለብኝ። እየሱስ፣ ምን እንደሚጸጽተኝ ታቂያለሽ? እንደው የተገናኙበትን ቀን እንደ ምን ፈጣሪ ምን አጋጠመኝ ያልኩት ራሱ ባያችሁ። ሁለተኛ ደግሞ እኔ ዛሬ ነገ ብቻ በቃ ነገ ብቻ ነው የሚጠበቀው። ማርያምን ራሴ ዛሬ ነው እንጂ በቃ ውስጥ ሰላም አይደለም። ነገ ብቻ ጊዜ ነገ መጨረሻ ነው። ነገ ላገኝሽ እፈልጋለሁ ብላታል። የመጨረሻ ነሽ

እኔ እኔ እኮ እግዚአብሔር በቃ የአዲስ አበባ ባይመለሱ በጣም ደስተኛ ነኝ። በቃ ቡታ ጅራ ብኖሩ እውነት እኔ እንደም ራሴ ችያቸዋል። ቡታጅራ ብኖሩ እኔ ደስተኛ ነኝ። በቃ ያ አዲስ አበባ የሆነ መንፈስ አለ። ልጆቹ ማይግባቡበት ችግር አለ። በቃ እዛ አዲስ አበባ ማና ነው እውነት እያልኩ ግዴታ ደግሞ ስራ ቦታቸው እኮ ነው

አትናደድ፣ አትናደድ አይደለም። አንዳንድ ጊዜ የሆነ ውስጥ ሰላም ሳይሆን ወይ ደግሞ ሲረበሽ እኮ የሆነ አይዲ ነው ምናምን ስትይ የበለጠ ነው የሚያናድገው። ይሄ አይዲ ነው እኮ የታወቀ አይደለም፣ እንደ ስራ መሆኑ እኮ እናውቃለን። ግን ፍቅር ፍቅር፣ በቃሽ፣ በቃሽ ስራን አትበየም። ፍቅር አንድ ነገር ፍራንክ ነው ፍራንክ ነው ፍራንክ ነው እያለ ሃይሚና ብሩኬት ነው ማለት ነው ለእኛ ቦታ የሉም፣ ማለት ነው ለእኛ አያስቡም፣ ማለት ነው ገባ። አሁን በጣም እየከበረ ነበረ ከዚህ ይሄ አይሚልም በፍራንክ ምሎ ማያቅም እሙሽ አንድ ነገር እ ቪዲዮውን ጨርሻ ላይ መጨረሻው ላይ በቃ እሷና ነገ ፈልግ ይሻላል ምናምን እሷ ምላለች፣ ግን እውነት ነው እያለች ነው ያለችው መጨረሻ ላይ ያ ይራያንስ ኮመንት ላይ እንኳን ሄዳችሁ ስራ ነው እንደዚህ ከምንሰጥ ጥሩ ጥሩ ነገር ጽፎ ወደ ራሳቸው እንድመለሱ እስከ ነገ ድረስ፣ ደግሞ ነገ እግዚአብሔር ነው የሚያሳድረው ምን እንደሚፈጠር አይታወቅም። ወንድሞቹ መቶ ሊያስታርቅ ሆን ይችላል ሰላም በውስጣቸው ወይም እኮ የለም ሀይል ነው፣ እየተባለ ይህን ሰዓት ተቀምጠን እ ምናምን እያሉ ወላ ያሳስናል። እንደዚያ አትበሉ፣ ስራ ነው አትበሉ። ብዙ ልጆች እያላይ ማለት ነው ልጅቷ ቤት ይዘጋል። የሚያለቅስ የሚያለቅስ ልጅቷ ቤት እንዳዘጋባት ሀብታብ አርጉላት ደግሞ ይሄ በቃ እኔ ትንሽ ቁጭ ይገባሉ። በጣም ነው ያስጠላቸው ነው። ራሱ ራሱ ምታት ለቆኛል። ኡፍ ኡፍ፣ አረ ምን ይሻለኛል? እንደው ፈጣሪ ላይ ነው እንዲህ ምንም፣ በቃ መፍትሄ የለም እኮ ቀኛ ምን፣ ደህና ነሽ? ጌታ ራሱ ታጥ ለቆኛል። ራሱ እንድናጽራኝ ነው መሰለ የሆነ ስሜት እየተሰማኝ ነው በኢየሱስ እኔ በቃ እውነቴ ነው ምልሽ እኔ እግዚአብሔር አንድ አንዴ ብቻ እነሱ የታረቁ እንጂ ማለት ነው። ራሴ ንቅርታ ጠይቃለሁ፣ ብዙ ልጅ ንቅርታ ጠይቃለሁ። የእውነቴ ነው ምልሽ ምክንያቱም በቃ ከአሁን ወደ ለሰው መከተል አቆማሉ። ምክንያቱም ለራሴ መጀመሪያ ለሰው ሳይሆን ለራሴ መሆን ስላለብኝ ማለት ነው ብዙ እኔ ሃይሚ ስታለቅስ ሁሌ እያለቀሱ እውነቴን ነው የምልህ ብዙ ልጄን በቃ አስራ ሁለት ሰዓት ሲደርስ ማለት ነው ቦታ ጀራ እያሉ ሁሌ የቀጠቀጥኳት ውጪ የለኝ ከቤቴ ምክንያቱም ስለሚንጫጩ ምናምን ልጆች ማየት መዳመጥ አትሽም ገባሽ እና ለዛ ብዬ በጣም በቃ ለነሱ ያልከፈልኩት እንትን የለም ማለት ነው ጌታን ነው የምልህ ግን አሁን ደግሞ በቃ ነገር ግን አዳላሽ እንዳትሉ እዚህ ላይ አዳላሽ እንዳትሉ ሁላችሁም ግን ብዙ ሰዓት እኮ ዛሬ ተመስጦ ተናግሯል ብሩኬ። መጨረሻ ላይ ምን እንዳላ ሰምተችዋል? እንደዛ ባቢ ለምኝሽ፣ እንደዛ እንትን ብዬ አሁን ምናምን ብሎ በጣም ተናግሯል። ግን ለምንድን ነው አይቀታ የማትቀበለ? እሷ እሷ ያለችው ነገር ሰምተሽ ከሆነ እዛ ጋ የሆነ የተቀነባበረ ነገር ዳን እያሳያት ነገር አለ። እሱ እንኮ አምናለች አምና እሱን አሳያለው። እሺ ከነደብቀ የሆነ የምታደርገው ነገር እንድታደርግ አልፈልግም። እኔ ከዚህ በኋላ ነፃነትን ልታሰጣ አልፈልግም ብላለች። ሰምታችሁ ከሆነ አያችሁት። አሁን ያሳየው ያ የተባለ ኩሩንችት የሆነ ሰውዬ ያሳያት ነገር የተቀነባበረ ነገር ምን እንደሆነ ልንገር። ይሄ ነገር እውነት ከሆነ ለምን ለምን እንደ በዚህ ነገር ላይ ያለ ሰው ለምን አያሳየውም? ለምን ሶሻል ሚዲያ ላይ አይለጥም? እሺ፣ ይቅታ እዚህ ላይ እንትን እንበልና እሱ ያሳያትን ታየዋለች አይደለ

የተለያዩ እግዚአብሔር ያውቃል። ሁሉ ነገር እግዚአብሔር ያስተካክላል። መጀመሪያ አንተ ተረጋጋ ምናምን። ቪዲዮ ተለቋል፣ ቪዲዮ ተለቋል፣ ተለቋል። አዎ፣ አዲስ አበባ አሁን ገብቷል፣ አብሪሽ ቤት። ፈጣሪ ያውቃል እንግዲህ፣ እሱ የሆነ ነገር መላካላለ እኔ እንጃ፣ እንጃ። ብቻ እዚህ ቪዲዮ ላይ እኔ የፈራሁት ነገር ሃይሚ በጣም ነው የተቀየረችው። በጣም በጣም ተቀይራለች። በቃ የምታረገው ነገር ሁሉ የሆነ

ነገር እግዚአብሔር ካለው ደግሞ መቼ ምንም ነገር አይቀርም። እሱ ካሰበበት በዚህ ምክንያት ከሚለያዩ ማለት ነው። ጌታ በቃ ማለት ታርቆ እንዲ ትንሽ ቆይቶ እኔ ልሄድ ነው። እኔ የሆነ ነገር ይሁን ነገ። እንደገና ማልቀስ አልፈልግም። እንደገና መጨነቅ አልፈልግም። እንዲኖር ነው የምፈልገው። በምን መልኩ ሲቀን ደግሞ እንደገና ማዘን አንፈልግም። አዝነንም በየሃይማኖታችን እናድርጋቸው። የምር ነገር ምን እንደሚመጡ አትስጧት፣ በቃ

እሱ እኮ ሰላምና ውረድና ልደትሽን ራሱ ለአክብር ደርሷል አለ። መስኪን ያረቢ፣ ይህ ቪዲዮ ዛሬ ካዩት መቼም ተቆጭ አይሉም። እየዝምበይ ሁልጊዜ አይደለም እነሱ የሚባሉት በዓላት ዝምበይ፣ መቼም ያደረጉት ነገር አለ እንዲህ ሁልጊዜ ነው የሚወሩት ኧረ እኔ ግራ ገብቶኝ ነው። እባክሽ የምወራው ምንም ሂጅ። ይሄን ወራቸው እኮ ሁልጊዜ አይደለም፣ ግን እንዲያው እኔ ግን ታውቂያለሽ፣ ያለ የዛሬ ቪዲዮ ያሳዘኑኝ በጣም በጣም ነው ያሳዘኑኝ። እሱ የምትለው በጣም ያሳዘነኝ ነው ነው ፍቅር ፍቅር እዚህ ላይ አታልቅሽ፣ ገባሽ? ሚዲያ ላይ አታልቅሱ። ማልቀስ ካለባቸው በቃ እዛ ተደብቃችሁ አልቅሱ። እግዚአብሔርን ወይ ረኛላቅም ይሻላል። ዱ አድርጎ እውነት ዱ አድርጎ አይለያዩም። የሚያረብሽ አለ ኧረ እንዲ ሃይሚን ስታት እንጃ ትመልስ ትመልስ፣ አልመሰለኝም እንዲ ሁሉ ነገር ስታነጋገረው ምናምን እንጃ። ደግሞ ከዚህ ሀገር አልኖርም አለች። እንጂ አይ ከሄደች የምትሄደው እንትን ሀዋሳ ነው። የምር ከሆነ የምትሄደው ሀዋሳ ነው፣ ሌላ ቦታ አይሆንም፣ ሌላ ወደ ውጭ ምናምን አይደለም፣ ሀዋሳ ነው የምትሄደው። ምክንያቱ ከበፊት ጀምሮ እሱ ሀዋሳ ማኖር ፈልጋለሁ ስትል ነበረ። ቪዲዮ በደንብ ሁሉም ካያችሁት ከሆነ ኩሩጌግራም ወደ እዛው ወደ ለመዶ ይመጣል። አዲ የምር ከሆነ እንግዲህ የምር ከሆነ ኦ ፈጣሪ ሆይ አረ ፈጣሪ አረ ደግሞ አረ ኢንሻአላህ ሰላም ነው አለ ያመጣው አለ አይዞች ዱአና አድርግ እንግዲህ ፈጣሪ ደህና ነገር እንዲያመጣልን እንጸልይ። የምር ሌላ ነገር ምንም አያስፈልግም። ነገር ብሏል የመጨረሻ ብሏል እንግዲህ ነገር ለታዋ ሜ 200 ኪያን እሱ ደግሞ ዛሬ ማለት ዛሬ ብሎ ማለት ዛሬ ማለት ያኔ፣ በእርግጥ ምናልባት ግን የዛሬ ካሁን በኋላ ላስጨነቅሽም ነገ ግን አራታችሁ በአንድ መብትሽ ነው አልመጣም ካልሽም ብሏል። የመጨረሻማ ሲል ሰብቻለሁ። እሷ ደግሞ ብዙ ነገር ልነግረው ነበረ ያው ሄደ አለ እኮ መጨረሻውን አይታችሁ ከሆነ ያው ቅድም ለእኛ እንደተናገረችው እኮ ነው፣ ገና መግቢያው ላይ እንደተናገረችው ነፃነቱን የሆነ ነገር እንድትሉ ከሆነ ሰው ጋር እንጓም ብመጣ የሆነ ነገር እንድትሉ ምናምን አልፈልግም ለማለቱ ነው። እሱ እንደዚህ ግን አላዳመጣትም። ያው አለመዳመቱ ጥሩ ነው እንግዲህ እናጌ ነው እንግዲህ። ዋናው ማየታችን አይቀር ፈጣሪ ደህና ነገር ያምጣለን። በቃ እናጌው ተስፋ አድርገን እንጠብቅ እንላለን እንግዲህ። ምንም ማድረግ አይቻልም። ምንም አማራጭ የለም። እንግዲህ አንቺ፣ እኔ ደግሞ በሰላም ላይ ያኔ ከነገ ዛሬ ደህና ነገር ይዞ ይመጣል እየተባለ እኔም እንደዛው እኮ እኔም እንደዛው እንደዛ እየተባለ እየተባባሰ ነው እንግዲህ ምን ይደረጋል። ይ እናቶላችን ከብቶናል። ምንም ረ እንደዛሬ ራሴ አሞኝ አያውቅም። የምር በኢየሱስ ራሴን በጣም አሞኛል። የዛሬው ደግሞ የእስከ ዛሬው መጨቃጨቅ ይሻል ነበር። እንደዚህ ተስፋ የሚያስቆርጥ ነገር ባይሆን ጥሩ ነበር ያወሩት ማለት ነው። ምን ብሎ ሼር ጀዋሉ? እያስተጋባ ነበር። ወጣች፣ መጣው መጣው። እኔ አይቼ መጣለው። ቦሩክ ሃይሚ መጣለው። እሺ ውዴ ምንድን ነው? ሰዎች ወደ ምንድን ነው የሚወጡት? እንዴ አንዴ፣ እርግፍ አንዴ፣ ምልስ እንትን ስልክ እያስተጋባ ነው። አን ይው እንደዚህ ብሎ ነው ሸር ያደረገው። ምን ገባ ሸር ያደረገው ጉሩኬ አረገ።